ወንጌል ምዕራፍ 19 ላይ ሲነበብ ሰምታችሁታል። በመስቀሉ ላይ ተሰቅሎ ያለ ዓለምን ለማዳን እነሆ ልጅሽ ብሎ ለዮሐንስ ዮሐንስን ለእመቤታችን እነዋት እናት ብሎ እመቤታችንን ለዮሐንስ ነውና የሰጠ እኛም ልጆቿ ሁነን ዛሬ ወትረ ድንግል ማርያም ምንጊዜም ድንግል ማርያም ብለን ኦርቶዶክሳውያን ከፍ ከፍ እናደርጋታለን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ብለን በእናትነቷ ከፍ አድርገን በአማላጅነቷ እንማጸናለን። ይህንን ያላወቁ ይህንን ያልተረዱ አዲስ አማኝ እግዚአብሔር አይጣልባችሁ። አዲስ አማኝ ታውቃላችሁ? አቤት አዲስ መናኝ አዲስ አማኝ በጣም አደገኞች ናቸው። ወደ ገዳም ስትሄዱ አዲስ አማኝ፣ አዲስ መናኝ በጣም አደገኛ ነው። ጾሙ አይርበውም፣ ሰግዶ አይደክመውም፣ ጸልየውም አይሰለችም። ገና አዲስ ነው። ፈተናውም አልከበደውም። መጀመሪያ ሰይጣን ላመሉ በልበል ነው የሚለው ዝም ብሎ ከፍ ከፍ ያደርገዋል። ያለ መሰላል የወጣን ሰው ያለ መሰላል ሲወርድ ይታያችሁ። አይደለም ያለ መሰላል ወጥቶ በመሰላል ወርዶ መሰላሉ ቢነሳ ያወዳደቁ ክፋት ተመልከቱ። መሰላል የለም ግን ሰይጣን መሰላል ይሆንና ሰማየ ሰማያት ይዋጠዋል። እነዚያ ስንት ዘመን የደከሙ ባሕታውያኑን፣ የጸሎት ሰዎችን፣ የጾም ሰዎችን እውነተኞችን እናንተ ዝም ብላችሁ ነው እዚህ ገዳም የተቀመጣችሁ መች ጸለያችሁ መች ሰገዳችሁ መች ጾማችሁ ይላል። እሱ በሶስት ቀን አንድ ቀን ነው የምመገበውም ሊል ይችላል። ይረዳው አልሆን ብሎ ከተወሰነ ጊዜ በኋላ ግን ሁሉም የለም፣ ሁሉንም ጥሎት ይኮበልላል። ይሄ የአዲስ መናኝ ጠባይ ነው። አዲስ አማኝ ሲሆን ደግሞ ሰው እንደው ቀጥታ ቃል በቃል ከእግዚአብሔር ጋር የተነጋገረ ነው የሚመስለው በሕልሙም በውኑም በሐሳቡም ዛሬ እግዚአብሔር እየተገልጦልኝ ነው የሚል ወደ ኢየሱስ እየከሄርን ደግሞ ሌላ ይሆናል ታሪኩ፣ በጣም ሌላ ይሆናል ታሪኩ። እንዲህ አይነት ሰዎች ዛሬ ብቅ ብቅ ብለዋል። ይልቁንም በዓል ስናከብር ህዝባዊ በዓላት ህዝብን ከህዝብ የሚያገናኝ ሰላምን፣ ፍቅርን የምናውጅበትን አብረን እንብላ አብረን እንጠጣ እንተዛዘን ሰላም ይኑረን፣ ጎረቤት ከጎረቤቱ፣ መንደር ከመንደሩ፣ ሀገር ከሀገሩ፣ ቤተሰብ ከቤተሰቡ፣ ባል ከሚስቱ፣ ሚስት ከባሉ፣ ልጆች ከወላጆቻቸው፣ ወላጆች ከልጆቻቸው ጋራ በሰላም እንኖር ብላ ቤተ ክርስቲያን በምታውጅበት ጊዜ በዓሉ እንዲደበዝዝ መልኩ እንዲቀየር ሀሳቡ እንዲለወጥ ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ሕፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ከአስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተ ክርስቲያኒቱን ስም ሲሰጧት እናያለን። የድፍረት ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሂዷል። አለማወቅ፣ አለመረዳት። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጥራል የእናት ፍቅር የሌለውም ያሰኘዋል። ካለ ዝም የሚል ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም አይሉት። እኔና እኔን መሳዮች ለማስታመም፣ ለማስተማር ትግስትን ለማዘውተር ቀስ በቀስ ብለን በሕግ እንሄድ ስንል ወጣቱ ደግሞ ትግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናት ናታ የተገሰጸች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 በአንቺ ምክንያት ከጎረቤት ጋር መኖር አልቻልኩም፣ በመንገድም ማለፍ አልቻልኩም። እንዲህ አይነት መዘዝ አመጣሽብኝ አመጣብኝም ያሰኛል። ስለዚህ በሰዓቱ መምከር ማስተማር የእያንዳንዱ ወላጅ ድርሻ ነው።